የአማራ ክልል ሃይማኖት ተቋማት ጉባኤ ጽህፈት ቤት ኃላፊ አቶ ፋሲል ታየ ስቱዲዮ ተገኝተው በሰጡን አስተያየት ወቅቱ በጉጉት የሚጠበቅ በሀገራችን ብዙ ምእመናን የሚጾሙት ጾም ነው። በመሆኑም በዚህ ጾም ወቅት ክርስቲያኑም ሆነ ሙስሊሙ ለበጎ ሥራ ሊቆም እንደሚገባ ተናግረዋል። ሃይማኖተኝነት ሙስሊሙንም ክርስቲያኑንም በጋራ የጋራ የሚያደርግ የጋራ እሴት ነው። ይሄ ሃይማኖተኝነት ደግሞ ስራዎች አሉት። ከነዛ ውስጥ አንዱ ጾምና ጸሎት ነው። ስለዚህ በዚህ በዚህ በጾምና በጸሎት ወቅት ከሁሉም ምእመናን በርካታ ትሩፋቶች ጎላ ብለው ይታያሉ። ለምሳሌ በመተጋገዝ በመረዳዳት በኩል ለየት ባለ መንገድ ይሄን የጾም ወቅት በሙስሊሙም በክርስቲያኑም ጎላ ብሎ እናየዋለን። የተራቡ ሰዎችን በመመገብ ትልቅ ዝግጅት ይደረጋል ለተራቡ ለታረዙ የማልበስ እንዲሁም ደግሞ ሌሎችም እንክብካቤዎች የሚፈልጉ ሰዎችን የበለጠ ትሩፋት የሚደረግበት ነው።